በቃ መሰለኝ ያየሁት ነገር ትክክል ነው መሰለኝ። በቃ ግን አብርሃም አማኝ ነው። እስከዛሬ እንደዚህ ሩታ ያለችበት ቦታ ታወቀ፣ አብርሽ እንግዲህ ሩታን አግኝቶ ይቅርታ ጠየቀ የሚል አንድ ትልቅ ዜና አለ። እሱም ብቻ አይደለም፣ ነጻነት እንግዲህ አብርሽ ደውሎልኝ ነበረ። የደወለልኝም እንግዲህ ቡታጅራ ከገባው በኋላ ነው። በተለይ ደውሎልኝ ሩታ እርጉዝ እንዳልሆነች በደንብ አረጋግጦ ነግሮኛል። ስለዚህ ሩታ አላረገዘችም የሚለውንም እንግዲህ በደንብ በስፋት እየተወራ ነው። ይህንን ነገር በደንብ አድርገን በዚህ ቪዲዮ የምናይ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችንን ላይክ አድርጉ። ወደ ጉዳያችን፣ ከሰሞኑ እንግዲህ በጣም ብዙ ነገሮች ተፈጥሯል። በተለይ በአብርሽና በሩታ ጉዳይ እጅግ በጣም ብዙ ሰው አዝኗል፣ እጅግ በጣም ብዙ ሰው ተከፍቷል። እንግዲህ ምንድነው ምንድነው የተፈጠረ ምን ላይ ደረሱ ታረቁ ወይስ እንዴት ሆኑ ብሎ በጣም ብዙ ሰዎች ሲጠይቁ ነበረ በዛ ላይም እንግዲህ ያው ሩታም ከቤት ከወጣች በኋላ አንድ ቪዲዮ ለቃ ቤተሰቧ ጋም እንዳልሄደች እና ብቻዋን እንደሆነች በተለይ ደግሞ በጣም ቅርብ የሆነ ቦታ ላይ ሆና ቪዲዮ እንደሰራች ነው በደንብ አርጋ የተናገረችው። ይህንም ቦታ ማንም አያውቅም፣ እኔ ያለውበት ቦታ ማንም ሰው አያውቅም ብላ ስትናገር ነበረ። በዛም የተነሳ እንግዲህ አብርሽ በጣም ጭንቀት ውስጥ ገብተዋል ማለት ነው። እሱ ብቻ አይደለም ነጻነትም እንግዲህ በኪያ ቲዩብ በተለይ የተለቀቀ ቪዲዮ ላይ እንዳለችው አብርሽ ደውሎልኝ ነበረ፣ ግን እጅግ በጣም በጣም አዝኛለው። በጣም ሲጎዳ የነበረ የአሁኑ ደግሞ የባሰ ነው። እጅግ በጣም የሚከብድ ነገር ነው የነገረኝ። እንደሚመጣና አብሮ እንደሚሆኑ ከሶስት ቀን በኋላ እኔ ጋ እንደሚመጣ በደንብ አድርጎ ነግሮኛል። ሩታም ስለሌለች አንቺ ብትመጪስ ምን አለበት ብሎ በጣም ሲለምነኝ ነበረ። እሱ ብቻ አይደለም ሩታ እርጉዝ አይደለችም ሁሉም ነገሩ ውሸት ነው ብሎ በደንብ አድርጎ ነግሮኛል ብላ እንግዲህ በደንብ ስትናገር ነበረ። ይሄ ነገር ወዴት እየሄደ ነው ብሎ በጣም ብዙ ሰዎች ሲጠይቁ ነበረ። እንግዲህ በጣም ከባድ የሆነው በተለይ ሩታና አብርሽ ከተለያዩ በኋላ እጅግ በጣም ነገሩ እየሰፋ ነው። ያው ነፃነትም በዩቲዩብ መታ በተለይ በራሷ ዩቲዩብ ቻናል መጣ። ካሁን በኋላ ምንም አይነት ቪዲዮ እንደማሰራና በጣም እንደተጸጸተች ቪዲዮ ሰርታ ነበረ። በዛም የተነሳ እንግዲህ ኪያ ቲዩብ ላይ ቀርባ ነበረ። ኪያ በተለይ አንዳንድ ጥያቄዎችን ሲጠይቃት ነበረ። ከቤተሰብ ጋራም የተያያዘ አንዳንድ ነገሮችን ሲያወሩ ነበረ። በተለይ እንግዲህ ካወራቸው ነገሮች ውስጥ አብርሽ በተለይ ደውሎላት እንግዲህ በጣም ሲለምናት እንደነበረ ወደ አዲስ አበባ እንድትመጣና ሩታም ከቤት እንደወጣች ያው ያንን አጋጣሚ መጠቀም ፈልጎ ነው ብላ በደንብ አድርጋ ስትናገር ነበረ። እሱ ብቻ አይደለም እንግዲህ እንደምታውቁት ቪዲ ቪዲዮ ላይ እንደተናገረች እጅግ በሚያሳፍር ሁኔታ አብርሽ ሩታ እርጉዝ አይደለችም ፈጽሞ ውሸት ነው ብሎ በደንብ ሲነግራት ነበረ። እንግዲህ ያው በጣም ተስፋ እየሰጣት እንደሆነና በተደጋጋሚ እየዋሻት እንደሆነ ማስረጃም እንደያዘች፣ በተለይ የቴክስት ማስረጃ እንደያዘች በደንብ አድርጋ ተናግራለች ማለት ነው። ኪያቲውም እንግዲህ ይህ ነገር ይፋ መውጣት አለበት አንቺም ወደ ኋላ መመለስ የለብሽም ብሎ በጣም ሲለምናት ነበረ። እሷ ግን በጣም በነገሮች ሁሉ ተስፋ ቁርጣ ለእሱ የመለሰችለት መልስ በጣም የሚገርም ነበረ። ምክንያቱም ያው በጣም ብዙ ሰዎች በአብርሽ ጎን ስለሆኑ አንተም ከአብርሽ ጎን ነህ ብለህ እንግዲህ በጣም ስትናገረው እና መጨረሻ ላይ እንደተለያዩ ቪዲዮውን አይተናል ማለት ነው። በዛም የተነሳ እንግዲህ አንዳንድ ማብራሪያዎችም በጣም ብዙ ሰው ሲጠይቁ ነበረ። ይሄ ነገር ውሸት ነው ወይስ እውነት ነው? ይሄ ነገር ድራማ ነው ወይስ እውነት ነው? ብሎ በጣም ብዙ ሰዎች ሲጠይቁ ነበረ። እንግዲህ እኛም ማጣራት እያካሄድን ነው። በተለይ እንግዲህ ያው እንደ እንደምታውቁት ሩታና አብርሽ መሀል የተፈጠረው ነገር እጅግ በጣም አሳሳቢ ነው። ሩታም ከቤት ከወጣች በኋላ እንግዲህ አንድ ቪዲዮ ብቻ ነው የሰራችው። በዛ ላይ ደግሞ ቤተሰብ ጋር አለመኖሯ በጣም ከባድ ሁኔታ ውስጥ ከጥቷል ማለት ነው። አብርሽን እንግዲህ ቦታውም መናገር አትፈልግም። ቦታውንም ከተናገርኩኝ በጣም ብዙ ነገሮች ይፈጠራሉ። ስለዚህ እኔ ለጊዜው ሰላም እፈልጋለሁ። ማንም ሰው የማይደርስበት ቦታ ላይ ሆኜ ነው የማወራችሁ። ስለዚህ ይሄንን ቪዲዮ መስራት የፈለግኩት ደህና እንደሆንኩኝ በጣም ብዙ ሰዎችም ስጠይቁኝ ስለነበረ ነው ብላ ቪዲዮ ከለቀቀች በኋላ እንግዲህ አብርሽ በጣም በጣም አዝኖ እጅግ በጣም እንግዲህ ጭንቀት ውስጥ ገብቷል ማለት ነው በዛም የተነሳ እንግዲህ አብርሽ እሷን ለማግኘት በጣም ብዙ ጥረቶችን ሲያደረግ ነበረ በስተመጨረሻ ግን እንዳገኛትና አንድ ቪዲዮ እየሰሩ እንደሆነ በደንብ አድርጎ ለሆነ ሚዲያ ተናግረዋል ማለት ነው በዛም እንግዲህ የተነሳ ምንድን ነው የተፈጠረ ታረቁ ወይስ አልታረቁም ወይስ እስካሁን ድረስ መሀላቸው ጸብ አለ ወይስ ይሄ ነገር እንዴት ይቀጥላል? የሚለውን ነገር በቀጣይ ቪዲዮ አብሮ እንደሚሰሩ ወይም ደግሞ እንግዲህ ምንም አይነት እርቅ ከሌለ ምንም አይነት ቪዲዮ ወይም ደግሞ ለየብቻቸው ቪዲዮ እንደሚሰሩ እንግዲህ በደንብ አድርጎ ያሰው ነግሮናል፣ ማለት ነው። እንግዲህ ያገኘነው መረጃ እጅግ በጣም በጣም በጣም አስገራሚ ነው። በተለይ ደግሞ ከነጻነት የመጣ በጣም የሚያስቅ እና በጣም ብዙ ሰዎችን ያስገረመ አይነት ንግግር ነው። ምክንያቱም እንግዲህ እንደምታውቁት አብርሽ ደውሎልኝ እየለመነኝ ነው፣ ወደ አዲስ አበባ እንድትመጪና ከኔ ጋር እንድትኖሪ። በተለይ ደግሞ እንግዲህ አብርሽ ሩታ አርጉዝ እንዳልሆነች በደንብ አድርጎ ነግሮኛል ብላ ስትናገር እጅግ በጣም ብዙ ሰዎችም ሲቆጡ ነበረ። ብዙ ሰዎችም አላመኗትም። እንግዲህ እሷ ደግሞ እኔ ደግሞ ማስረጃ አለኝ ለዚህ ቴክስትም ተጻጽፈን ስለነበረ የቴክስት ማስረጃም የድምጽ ማስረጃም ስላለኝ እሱ ሱን በቀጣይ እናወጣለን። ስለዚህ እንግዲህ ከህይወቴ ቢወጣልኝ የተሻለ ነው። አብርሽ ነው በጣም እያስጨነቅኝ ያለው፣ ህይወቴን እየበጠበጠ ያለው አብርሽ ነው። ሁሉም ነገር ሆን ብሎ እያደረገ ያለው ስለዚህ የእሱ ችግር ነው እንጂ የኔ ችግር አይደለም ብላ ነጻነት በግልጽ እንግዲህ በዛ ሚዲያ ተናግራለች ማለት ነው። በዛም የተነሳ እንግዲህ አብርሽ በጣም ውዝግብ ውስጥ ነው ያለው ማለት ነው። እንግዲህ ሩታ ከቤት ከወጣች በኋላ እጅግ በጣም አሳሳቢ ውስጥ የገባው አብርሽ አሁን ደግሞ እጅግ የበለጠ ነገሩን እንዲከርና ጭራሽ እንዳይታረቁ በጣም ትልቅ አጀንዳዎች እየመጡ ነው ማለት ነው። ይሄ እንግዲህ በዚህ ከቀጠለ እጅግ በጣም አሳሳቢ ነው። ግን ምንድን ነው ያገኘነው መረጃ በአካል እንደተገናኙና አብርሽና ሩታ በአካል እንደተገናኙ እሷም የተደበቀችበት ቦታ እንዳወቀ ያንን ነገር ትንሽ አንዳንድ መረጃዎችን አግኝተናል። ይሄ ነገር እውነት ነው ውሸት ነው የሚለውን ነገር እንግዲህ በቀጣይ ቪዲዮ ምናይ ይሆናል። እንግዲህ በጣም ብዙ ሰዎች እንዲጣረቁ አይፈልጉም። ምክንያቱ ደግሞ እንግዲህ እንደምታውቁት አብርሽና ሩታ መሃል በጣም ብዙ ንግግሮች ነበሩ ከዚህ በፊት እንደምታውቁት በተለይ ከተጋቡ ጊዜ ጀምሮ በጣም ብዙ አላስፈላጊ የሆኑ ንግግሮች ነበሩ። አብዛኛው ሰው አምኖበታል። ሩታ በተለይ በጣም ሲቃወም ነበረ። ከዛም አልፎ ደግሞ አሁን ላይ አብርሽን በጣም ብዙ ሰዎች ሲቃወመና ሩታን ሲደግፍ አይተናል ማለት ነው። ያ ነገር እንግዲህ ወዴት ይሄዳል የሚለውን አብረን የምናይ ሆናል። እንግዲህ ውዴ ቻናሌ ቤተሰቦች በነበረን ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ ትክክለኛውን እንግዲህ ምን ላይ ደረሱ የሚለውን አብረን የምናይ ሆናል። እስከ መጨረሻው ድረስ አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ በእያላችሁበት መልካም ጊዜ ይሆንላችሁ።